ቀርቤሽም እንኳን ቀርቤሽም ነገረ አድሬናሊን ፒሲዋን እያለን ክላስ እየገባሁ ከፊት መስመር ባይሽ ልቤ እንዳይመታብኝ አሰብኩና ልሸሽ፣ ወደ ኋላ ስዞር በፍጥነት ደንብሬ፣ ከበሩ መስታወት ተጋጭቶ ግንባሬ፣ ከክፍሉ ደጃፍ ወደኩ ተዘርሬ። ከዛ በኋላ ግን የሆነውን እንጃ። ደግሞ በሌላ ቀን ወደ ቤተስካኑ ከህቴ ጋር ስሄድ፣ አንችንም በድንገት አይቸሽ በመንገድ፣ ያችኮናት ብዬ ላሳያት ስሞክር ድንገት አጮልቀሽ ወደ እኔ ስላየሽ ወደ አንቺ የተቆሙ ጣቶችን ስመልስ በፍርሃት ቸኩዬ በነጠላዬ ዘርፍ አይኖቿን ጠንቁዬ በጣም ስላመማት ቤተ ክርስቲያኑን ትተን ሆስፒታል ወሰድናት። ከዛ በኋላ ግን የሆነውን እንጃ። ደግሞ ሌላ ጊዜ ስልኬን ለመጠቀም እጄን ስዘረጋ አንቺ ደወልሽና እኔ ማንስችልሽ ቆየን ስናወጋ በሳቅ በጨዋታ መልዕክት አስተላልፈሽ ወሬያችን ተቋጭቶ ስዘጊው ቻው ብለሽ ከቶ ለምን ተግባር ስልኩን እንዳነሳሁ ረስቸው ነበር። ከስልኩ በኋላ ክላስ ስለነበር ጋወኔን አድጌ እንደወጣሁ ከበር መንገድ ላይ አይቸሽ ተከትየሽ ስጓዝ ክላሱን ዘንግቼ ራሴን አገኘሁ ሌላ ግሩፕ መሃል ያውም ሌላ አታችመንት ቤድሳይድ ገብቼ ቤድሳይድ ሲኒየሩ ኬዙን አስነብበው ግሩፑን ሲቃኙ አይተውት ማያውቁ አዲስ የሆነ ፊት እኔን ስላገኙ ከባዱን ጥያቄ ወደ እኔ እያመጡ እችን መልስ ዞላ እኔ ባንቺ ምክንያት ስንት ጊዜ ልበላ እኔ ባንቺ ምክንያት ስንት ጊዜ ልበላ ይሁን ግድ የለኝም አንቺን ማየት ደስ ሲል መጠየቅ ሲያስጠላ። ታዲያ አንድ ጓደኛችን ምን ልታደርግ መጣህ ብሎ ቢጠይቀኝ ምን ብዬ ልመልስ የሌለ ጨነቀኝ። ልናገር ስሞክር ሀፍረትና ሀሳብ ባንድ ላይ አነቀኝ። ከዛ በኋላ ግን የሆነውን እንጃ። እንደገን ባለፈው ከኦርቶ ከፍ ብሎ ከካፌ ፊት ለፊት ካለው ደረቅ መሬት ከጓደኞቼ ጋር ፉትቦል ስንጫወት መንገድ ላይ ስታልፊ አይቸሽ በድንገት ሳላይ ስደናበር አንቺ ላይ አፍጥጬ ከተከላካይ ጋር ሄድኦን ተጋጭቼ መሬት ተፈጥፍጬ ከዛ በኋላ ግን የሆነውን ዛ ብቻ አንቺን ባየሁ ቁጥር ሁልጊዜ መደንገጥ፣ ሁልጊዜ መደንበር ከመስታወት ከእንጨት ከሰው ጋር መጋጨት ቀላል ጉዳት ማትረፍ ወይ ራሴን መሳት የተፈጠረውን አንድም ሳይቀር መርሳት አቤት አንቺ ፍቅር አወየን ሕይወት ቀርቤሽም እንኳን ቀርቤሽም እንኳን አይቼሽም እንኳን ለልደት ለዓመት ባል ጋብዘሽኝም ሳይቀር ሳይሽ ልቤ መራድ እንደ ልጃገረድ ሁል ጊዜ መሽቀርቀር ድምፅሽን ስሰማ ሁል ጊዜ መደንገጥ አንገቴን ማቀርቀር። ታዲያ ጓደኞቼ ይህን ጉዳይ ሲያዩ ከአንቺን ሊያጣምሩኝ ደረስኩ ሲወያዩ፣ እኔም ቁጭ አልኩና ተሰብስበን መክረን ከወራት በአንዱ ቀን ፌክልደት ተወልደን ፓርቲ አዘጋጅተን አበባ ቄጤማ ወይንና ኅብስቱን ካለበት አምጥተን ቤቱን አሳምረን ጋብዘን ዘመድ ባዳ በሀገሩ ባህል እግር እያጠብኩኝ ስቀበል እንግዳ ያንቺ ተራ ደርሶ ጫማ ብታወልቂ እግርሽ ይመስል ነበር የወርቅ ፍልቃቂ። አይኖቼ ይህን ሲያዩ መብረቅ የመሰለ የውበት ዱብዳ እጄ ላይ አምልጦ እግርሽ ላይ ቢወድቅ ሳሙናው ራሱ ከቆሻሻው ጸዳ። ከዛ በኋላ ግን የሆነውን እንጃ። አሁን ከዛ ወዲህ አይቸሽ አላቅም አይኔ ቢንከራተት ልቤ ቢብሰለሰል ምናልባት ጸዳልሽ ያኔ ሲንጸባረቅ አሳወረኝ መሰልና እጀን ይዘምራል።